አንዴ የሚያረካውን ጠቅቷል። ስለዚህ መጽሐፍ ቅዱስ ሲናገር ሁሉ ኃጢአትን ሰርቷል ይላል፣ የእግዚአብሔርን ክብር ጎሏቸዋል ይላል። ወዳጆቼ በአዳም መተላለፍ ምክንያት የሰው ልጅ ሁሉ ኃጢአተኛ በአዳም መተላለፍ ምክንያት የሰው ልጅ ሁሉ በደለኛል። ነገር ግን በአንዱ ደግሞ በሁለተኛው አዳም በኩል ደግሞ ሁሉ የእግዚአብሔርን ጽድቅ ይወርሱ ዘንድ ኢየሱስ ክርስቶስ ስለ እናንተ በመስቀል ላይ ሞቷል። በመስቀል ላይ ዕርቃን ሆኗል። ኃጢአት ያላወቀው ኢየሱስ ስለ እናንተ ኃጢአት ሆኗል። ወዳጆቼ የእግዚአብሔር ቃል ሲናገር እንደዚህ ይላል። መንግሥተ ሰማይ ቀርባለችና ንስሐ ግቡ ይላል። ወዳጆቼ በዚህ አንድና ሁለት ደቂቃ ውስጥ ወደ እግዚአብሔር መንግስት መግቢያው ንስሐ ይባላል። ንስሐ ከእግዚአብሔር ጋር መታረቅ ነው። ምንም ሌላ እናንተን እንድትታወቁ የሚያደረግ ነገር ምንም የለም። ሰው እንኳን አስቀይመን ይቅርታ እንጠይቃለን። እንኳን እግዚአብሔር ቤተሰቦቻችንን እንኳን አስቀይመን ይቅርታን እንጠይቃለን። የሀገር ሽማግሌዎች በከተማችን ላይ አስታራቂ ናቸው። ይሄ ግን የራሱን ደም አቅርቦ ቅድስተ ቅዱሳን የገባ ብቸኛ የእግዚአብሔር ልጅ የናዝሬቱ ኢየሱስ ይባላል። ይህን ኢየሱስ ዛሬ ወደ ህይወታችሁ እንድትጋብዙት ወደ ህይወታችሁ እንድትቀላቅሉት እወዳለሁ። እናንተ ሰራተኞች፣ እናንተ ወዳጆቻችን፣ እናንተ ተላላቆቻችን ኑን ሳሃ ግቡ። ጌታ ኢየሱስ ክርስቶስ ይወዳችኋል። ጌታ ኢየሱስ ክርስቶስ ይጠብቃችኋል። ስለ እናንተ እርቃኑን ሞቷል። መስቀል ላይ ተንጠልጥሏል። ስለ ኀጢአታችሁ ይቅርታ ተከብቷል። ይሄንን የኀጢአት ይቅርታ በእምነት ንስሓ ግቡና ዛሬ ኑ ወደ ልጁ ኅብረት፣ ወደ ልጁ መንግሥት። የእግዚአብሔር መንግሥት ትጠብቃቸዋለች። ወዳጆቼ ኑ ንስሓ ግቡ። ልባችሁን አታጠንክሩ፣ ልባችሁን እልከኛ አታድርጉ። መጽሐፍ ሲናገር የሙሽራው ጊዜ መምጧል፣ መምጫው ደርሷል። ጌታ ኢየሱስ ሊመጣ በደጅንያለሁ ምን ትጠብቃለን? ምድሪቷ እያረጀች ነው፣ ልትጠቀለል ነው መሬት አዲሱ ሰማይ ላይ ልንሄድ ነው። ኢየሱስ ክርስቶስ በቅርብ ሊመጣ ነው ያለው በደጅ ያለው። የዓለም ፍጻሜ በጠቅላላ ቀርቧል። ምንም የምትጠብቁት ነገር የለም ወዳጆቼ። ነፍሳችን ታማለች። መድኃኒቷ የናዝሬቱ ኢየሱስ ይባላል። ንስሐ እንድትገቡ አበረታታችኋል። ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ ያፈቅራችኋል። የሕይወታችሁ ንጉሥ፣ የሕይወታችሁ ጌታ የናዝሬቱ ኢየሱስ ብቻ። እና መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የመዳን ቀን ዛሬ ነው ይላል። እርሱ ደግሞ አሁን ነው ይላል። የመዳን ቀን ዛሬ የትም ሆስፒታል የለም። አሁን የሚያድን ሆስፒታል የትም የለም። ያለ ምርመራ የሚያድን ሆስፒታል የትም የለም። ገንዘብ ሳታወጣ የሚፈውስ ሐኪም ቤት የትም የለም። የመዳን ቀን ዛሬ የሆነው ኢየሱስ እጅ ላይ ብቻ ነው። ምናልባት ነፃ ስለመጣ እንዳይቀልባችሁ፣ ምናልባት ነፃ ስለተሰጣችሁ እንዳታንቋሽሹት። ወዳጆቼ ተከፍሎላችኋል፣ ዋጋችሁ ተከፍሏል። ኢየሱስ ቤዛ ሆኖልናል። ኢየሱስ የተባረከ ተስፋችን ነው። በቅርብ ሊወስደን ይመጣል። ዛሬ ምሳ እንድትገቡ መክራችኋል። ኑ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከኃጢአት ሁሉ ያነጻል። የፈለገ ኃጢአት ብትሰራ ኢየሱስ ይወዳችኋል፣ አይጠየፋችሁ። ወዳጆቼ ቤተሰብ ነው የሚጠየፈው፣ ሰው ነው የሚጠየፈው፣ ዘመን ነው የሚጠየፈው። ወዳጆቼ ኢየሱስ ደሙ ዛሬም ትኩስ ነው፣ ሊያድናችሁ ይፈልጋል፣ ይቅር ሊላችሁ ይፈልጋል። ኑ ዛሬ ከጌታ ጋር ተስማሙ። ኑ ወዳጆቼ። ይህን ኢየሱስን መቀበል የሚፈልግ ሰው ዛሬ ከኔ ጋር ቀኝ እጁን ያንሳና ይህንን የንስሐ ጸሎት ይጸልይ ከኔ ጋር ከኔ ጋር ንስሐ መጸለይ የምትፈልጉ ሰዎች ጌታ ኢየሱስ ሆይ እያላችሁ በልባችሁ በአንደበታችሁ መናገር ትችላላችሁ ጌታ ኢየሱስ ሆይ አመሰግናሃለሁ አንተ ለእኔ እንደ ሞት እንደተሰቀልክ በሦስተኛውም ቀን እንደተነሳ በልቤ አምናለሁ አንተ ጌታ እንደሆን በአፌ መሰግራለሁ ኃጢአቴን ሁሉ መተላለፌን ይቅር በለኝ። ስሜን በሕይወት መዝገብ ጻፍልኝ። ስለተቀበልከኝ አመሰግናለሁ። በሚል አጭር ንስሐ የእግዚአብሔር ልጅ መሆን ይቻላል። ወዳጆቼ ወዳጆቼ ዕድሜያችሁ እየሄደ ነው። ነገ ሞት የሚባል ጉዳይ አለ። የዘላለም ሞት አለ። የዘላለም ሕይወት አለ። ሞትን የዋጠ ብቸኛ የእግዚአብሔር ልጅ የናዝሬቱ ኢየሱስ ይባላል። ወዳጆቼ በደንብ ስሙኝ። እርቃኑን ሊሰቀል ያላፈረ ኢየሱስ እኔ እንዴት ልብስ ለብሼ እሱን ለማውራት አፍራል? በስጋ አባቴ ያላፈርኩኝ እኔ እንዴት በኢየሱስ አፍራል? መስቀል ላይ የተሰቀለላችሁ እርቃን የሆነላችሁ ስለናንተ ደሙን ቀራን የሆናል በዚህም የሚያክል ሚስማር የተቸነከረ ኢየሱስ እንዴት ያሳፍራል ባህሪዎቻችን እንጂ የሚያሳፍረው አረቄ ጠጭነት እንጂ ሚያሳፍረው ዝሙት እንጂ የሚያሳፍረው ኃጢአት እንጂ ያሳፍረው፣ እንዴት በኢየሱስ ይታፈራል? ነፍስ በሰጠን ጌታ፣ በተዋረደልን ጌታ፣ እኛን ባከበረን ጌታ፣ ወደ እግዚአብሔር መንግሥት ባስገባን ጌታ እንዴት ይታፈራል? አንድ ተራ ውለታ ለዋለልን ሰው እንኳን ይገርማቸኋል፣ አናፍርም። እንዴት በዚህ ንጉሥ፣ እንዴት በእግዚአብሔር ልጅ ይታፈራል? በምንም ያልታፈረ ወዳጆቼ በራሳችን ክፉ ባህሪ እንጂ ልናፍር የሚገባ፣ እርቃን ሆኖ በተሰቀለልን ንጉሥ፣ ደግሞ በቅርብ በሚመጣ መሲ እንዴት ይታፈራል? አትበሩ። መጽሐፍ ሲናገር እንደዚህ ይላል በሰዎች ፊት የሚያፍርብኝ እሱ በአባቴ ፊት አፍርበታለና። ነገ ሰማይ እንዳያፍርብህ፣ ነገ እግዚአብሔር እንዳያፍርብህ። ወዳጄ፣ ምድር ለጥቂት ጊዜ ነው የምታጨበጭብልህ። ያበቃላታን ያላትን ነገር ሁሉ ዓለም እየጨረሰች ነው። የመጨረሻው ዘመን የመጨረሻው ሰዓት ላይ ያለ ነው። ወዳጆቼ፣ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በበደላችንና በኃጢአታችን ምክንያት ሙታል በነበርን ጊዜ እግዚአብሔር ካለው ከራሱ ትልቅ ፍቅር የተነሳ ከልጁ ጋር ሕይወትን ሰጠሪላል። ሕይወት ተሰጥቶናል። ያው በደል በበደላችን ምክንያት ሙታን እያለን አንተ። ማን ነው ሙታን የሚወደው? ማን ነው ኃጢአተኛን የሚወድ? ማን ነው ቆሻሻ ሰው የሚወድ? ማነው ቆሻሻ ሰው ሚያፈ ማን ነው? ለሞተ ሰው ህይወት የሚሰጥ ማን ነው? ኃጢአተኛን የሚወድ ወዳጆች፣ ይህንን ጌታ ነው ዛሬ ተቀላቀሉ። ምንላችሁ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ያድናል። ከዚህ ውጪ ሌላ አንዳችም የሚያድን የለም። እንድንበት ዘንድ ከሰማይ በታች ለሰዎች የተሰቀስም ብቸኛ ስም ኢየሱስ ይባላል። ኢየሱስ የተባረከ ንጉሥ ነው። ኢየሱስ በቅርብ ተመልሶ ይመጣል። ኢየሱስ ክርስቶስ ይወዳቸዋል። ሻሎ